ዲዲ ያጣውና ዝብርግርቅ ያለው ሰሚ ያጠው ግልጠኝነት የሌለበት የጽናትና የኪራ ፍቅር ምን ላይ ደረሰ፣ ምን ሆነ የሚለውን አብረን የምናይ ይሆናል። ውድ የቻና ላይ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በእያላችሁበት የዓለም ዳርቻ ሰላማችሁ በዚህ ዲባሊ እንግዲህ ዛሬም በጽናት ድራማ ክፍል 58 ወደ እናንተ ተከስተናል። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ፣ ነባሮቹ ደግሞ ላይክ ሼር በማድረግ አበረታቱን እያልን እስቲ ክፍል ሃምሳ ስምንት ምን ይዘው ልንመጡ የሚለውን እናየዋለን። እንግዲህ ናሁምና ሳናይት ሳሎሌ ቁጭ ብለው እንግዲህ ናሁም ብድግ ያደርግና ሰናይት ምን ሆነሽነት እንትና ያልመጣሽ ይላታል። አይእባክህ ትንሽ ዳበር አድርጎ ነው ትለዋለች። አይሴቶች ሴቶች ስትባሉ እኮ ሁለት ናችሁ ይላታል። ማለት ስትለዋለች፣ ታውቂያለሽ አሁን ጽናት ሁለት ነች። አንዷ ጽናት ሰው ታፈቅራለች። ሁለተኛዋ ጽናት ደግሞ ፍቅረኛዋን ለሰው ትድራለች እያለ ይመልስላታል። እንግዲህ ሰናይትን ብድግት አረግና በጨዋታ እያስመሰልክ የምትወረውረው ቦምብ ነው ትለዋለች። ናሁሚም እንግዲህ አረ ቦምብ አትፈይ ቦምብ ብለሽ ልታሳስሬ ነው እንዴ ይላታል። እንግዲህ ሰናይትም ማንም ሰው ወዶ አይደለም ጸባዩ የሚቀያየር የራሱ የሆነ ነገር የሚያስገድደው ነገር አለ እያለች እንግዲህ ትመልስለታለች። እንግዲህ ናሁሚም ሰናይትን በመላ የጽናትን ሁኔታ ለማዋጣት ሞክሮ ነበር። እንደው የጽናትን እንዲህ አድርጎ ጸባያን ቀያየራትን ምክንያት እንደው ታውቂያለሽ ወይ ብሎ ይጠይቃታል። እንግዲህ ሰናይትም አረ ከአንተ የተለየ ምንም ነገር የማውቀው ነገር የለም ትለዋለች እንዲህን ንጎቅልሽ አንድ ደህና ሰው የሚፈታ ይጥፋ ወይ እያለ ይመልስላታል። እንግዲህ በመሀል ብድግ አደረግና አንዴ ይሄ ልጅ ምን ነው ቀረ ይላል። ኪራም ማለት ነው። እንግዲህ ሰናይትም ብድግ ታደርግና ቆዳውን ነው እንዴ የሚቀይር ትላለች። እንግዲህ በመሀል ፅናት ወደ ሳሎን ትመጣና ሌላ የምትፈልጉት ነገር አላችሁ ወይ ብላ ናሆምን ትጠይቀዋለች። ምንድን ነው እንደዚህ አይነት ጥያቄ? ቤት ተከራይ ትወጣ ብለሽ ነው እንዴ አረ፣ ሂጂና ልጁን ጥሪልኝ እየጠበቁኝ እኮ ነው እናቴ፣ ይላታል። እንግዲህ ፅናትም ቀጥታ ወደ ኪራ ክላስ ትሄዳለች። ኪራም እንግዲህ ልብሱን እየቀያየረ እየለበሰ፣ ሰዓት እየለበሰ ትደርሳለች። እነናውም እየፈለጉህ ነው ትለዋለች። እንግዲህ አተኩራ በማየት ምን ነው ከሳህ ትለዋለች። አይኔ አልከሰውም እንዴ ድንቡሽቡሽ ብዬ ቤቱ አላስገባኝ ብሎ ይላታል እንግዲህ እሷም ትኩር ብላ በማየት ምን ነው ትኩር ብለሽ ታይኛለሽ? ይላታል እኔ እንደዚህ ሁነህ ማየት አልፈልግም። እንግዲህ ፅናትም እንደዚህ ሁነህ ማየት አልፈልግም ትለዋለች። ኪራም ቁጭ ይልና ለምንድን ነው ግን እንደዚህ የምታዝኒልኝ ነ ቁጭ በይ ሲላት አይ ስራ አለብኝ ትለዋለች። አይ ነቁጭ በይ ይላታል እና ያስቀምጣታል። ግን ለምንድን ነው እንደዚህ የምታዝኝልኝ ይላታል። አሰሬ ስለሆንክ ትለዋለች። አሀ፣ እንደዚህ ስላልሽ ላምንሽ ነው ይላታል። እንግዲህ ኪራም፣ እኔ ባንቺ ፍቅር ነው እንዲህ ሆንኩ። ታውቂኛለሽ፣ ኩሩ ነበርኩ። ልቤ በረጨ ቁጥር ያንቺን ስም ነው የሚጠራ ትለዋለች። እንግዲህ ማመኑ የራሱ ፈንታ ነው እያለች እሷም፣ አውቃለሁ፣ እንዲህ ሆንኩ በእኔ ምክንያት ነው፣ ይቅር በለኝ ትለዋለች። ምን አንስቸ ነው እስቲ? ደክ ብለሽኝ ምን ያንሰኛል አንቺን ለማፍቀር እያለ ብዙ ነገር ያወራታል። እንግዲህ በመሀልም እምሩና ናሁሚም አረን ልጆች ቀልጠው ቀሩ እኮ አሁንም እዛ ቁመው ጸባቸውን ጀምረው ነው እያሉ ያወራሉ። እንግዲህ ቤቱ ተነቅሎ ነው የሚሄድ እያሉ እንግዲህ ሰናይት ጋር ያወራሉ። ሰናይትም ቤቱማ ተነቅሎ የሚሄድ ቢሆን እነዚህ ቤት እዚህ ግድም አይገኝም ነበር እየተባባሉ እንግዲህ ኪራ በጣም ብዙ ነገር እያላት ነው። አልተንከባከብኩሽም እኔ ለፍቅር ምን አንሳ አለው። አቶች ደግሞ ይላታል አልጠላም እያለች እንግዲህ እሷም እየተመላለሱ ሳለ እንግዲህ ኪራሊ ስማት ወደ አፏ ጠጋ ሲል አጋጣሚ እንግዲህ እየተቀረበለበ ናሁም የደርሶባቸዋል። እንግዲህ ናሁም ዘወር ብሎ ይመጣና ለምሩ አቤት አቤት ይላታል። ምን ነው ዛ ተጣሉ ትለዋለች። ውይ ዛሬ አሻሻለሁ ስትለው ውይ ተደባደቡ ዝ የተጎዳች ምናምን እያለች እንግዲህ እሷም እያባባሳች እየነገረችው አረ ተረጋጊ፣ ምን አስበች ነው እያለ እንግዲህ ናሁም እንግዲህ በሌላ በኩል ሰናይት ወደ ኩሽና ትሄድና፣ ጽናትን ኩሽና ቁማለች ትሄድና፣ ሰኒ ጽዬስ ጠፋው ትላታለች። እንግዲህ ሰናይት እያወራች ምነው ዜ ከንፈርሻ አብጧል? ትላታለች። አረ ምንም ምንም አልሆንኩም ትላታለች። አይ ምነው ነው ንብ ነደፈሽ? ትላታለች። አረ ምንም ምንም ትላታለች። ወይ በአንድ እኮ በቃ ሎሚ ያደረገሽ ትላታለች። ከዛ ሷም አ ናሆሚ ነዋ የነገረሽ ትላታለች። አይ እያለቻት እኔ እኮ ከአይኑ አቧራ ገብቶበት እሱን ለወጣ ነው ትላታለች። አይኑ አፉ አ አይኑ ላይ ነው እንደ አቧራ ያለ ትላታለች። አይ እንግዲህ ይሄ በስህተት የተፈጠረ ነው ትላታለች። ስታጣብቃት እና ምን ተሰማሽ ትላታለች? አይ በጣም ልቤ በቃ ቆም ነው ያለች እንደ ዛሬ አይነት ደስታ ተሰምቶኛ አቅም ትላታለች። እንግዲህ ሰናይትም ደስ አለሽ አደል እያለቻት፣ እንግዲህ ያንቺ እሱ ነው ማለት ነው ትላለች። እንግዲህ ጽናትም አሁንም አልተበገረችም፣ ግን ትክክል ነው ብለሽ ነው እናቱስ ቤተሰቦችስ እያለች ትልመልስላታለች። እንግዲህ ሰናይትም አንቺ ልጅ አሁንስ አበዛሹ እያለች ትመክራታለች። እንግዲህ በሌላ በኩል እምሮ ቤታውና። በጣም በጭንቀት ውስጥ ያለች ትመስላለች። አምላኬ ምን እየተካደ እንደው አላቅም። እኔ ከናሆሚው ጋር በመሆኔ በጣም ደስተኛ ነኝ ትላለች። ነገር ግን አንድ ነገር አለ። እንግዲህ ናሆሜ ስለምሩ ግልጽ ጣርቆ ለቤተሰቦቹ ስላልተናገረ ይመስለኛል እና እሷ በጣም እየተጨነቀች ነው። እንግዲህ ምሩም እኔ ሁሉ ነገር በግልጽ ቢሆን ደስ ይለኛል። የእኔ በሽተኛነት ግን ለመናገር ናሆሜን አሳፍሮታል መሰል! እኔ የእሱ ህይወት ነው ያስጨነቀኝ። እግዚአብሔር አምላክ ወይ የባክሬን ፍጻሜያችን አሳምርልን እያለች እንግዲህ ብቻዋን እያወረች ትገኛለች። እንግዲህ በሌላ በኩል ኪራ ሶፋ ላይ ቁጭ ብሎ አይ ምንድነው ምላት አሁን ደግሞ ስትመጣ ዘረፍ ልትለው ምናምን እያለ ብቻውን እያወራስን፣ እንግዲህ ፅና ትመጣና ቁጭ ብላ ትኩር ብላ ታየዋለች። ምንድነው እንደዚህ የምታይ ምናምን እያላት፣ ምንም እኔ የምልህ ትለዋለች። የሆነ ነገር ልትነግረው ፈልጋ ፈርታለች። አዛሱን ብድግ አደረገና ግን ምንድን ነው እኔን ለማየት የምትሽኮረመኙ የምታፍሪ ምንድን ነው እያለ እንግዲህ አንዳንድ ነገር እያላት ነው ከኔስ የምትርግበት ምክንያት ምንድን ነው አንድ ምክንያት እኮ የለሽም ግን እኔን ስታይ የምታፍሪበት ምክንያት እኔን ስታይ ልብሽ ድው ድው ይላል ጭንቅላትሽ ሌላ ነገር ያስባል እንጂ ከኔ የምታመልጭበት ምንም ምክንያት ነገር የለም እያለ እንግዲህ ይላታል እኔ እኮ ሙሉ ሰው እንዳላረግ ብዬ ነው አላረግህም ብዬ ነው ትለዋለች ምንም እንትን ምትይ ነገር የለሽም ይህን ነገር አውርተንበት ጨርሰናል። አሁንም ጊዜው አልመሸም፣ ፍቅራችን አንድ እንድሰው ስላት እንግዲህ እሷን ብድግ ብላ ተቃቅፈው ደስ ብሏቸዋለኝ። አፍሽ በታወጩ ውስጥሽ ነግሮኛል እያለ እንግዲህ እሱም ማቀፍ አድርጎ ይዟታለኝ። ቀይሻቸው እነምሩ እንኳን ደስ አይሉም ምነው ነው እኛስ ፍቅራችን እንድትነሱ ብናድሰው ውባክሽን እያለ እንግዲህ ደስ በሚል ሁኔታ ላይ ነው ያሉ። እንግዲህ በሌላ በኩልም ነው የሚሄዱ ለምሩ ፅናትና ኪራ ተፈቀሩ እኮ እያለ እንግዲህ ይነግዳታል። የሆን ምርህ ነው ትላለቻው እንግዲህ ሰ ይስማማ አይቀሩም እያለ ይነግዳታል። ወይ እምሩ ምን ያላ ምንም እያለች እንግዲህ እውነት አልመሰላትም። እንግዲህ በሌላ በኩል ሳናይትና ምሩ ቁጭ ብለው አሁንም እኮ ጽናት ከልቦ አይመስለኝም የተቀበለችው ትላለች። እንግዲህ ሳናይትም እንዲያውም እያግማማች ነው እንዴ እያለች አሁን እንግዲህ ወደ ደም ደምጠላም ለኪራም እውነቱን እንናገርና ፅናትና ኪራ ባንድ እንደሆኑ ነው የምፈልግ ትላለች። ከዛ ዝምሩ ጽናት ብድግ ታደርግ ሰኔት ብድግ ታደርግ እና አረጊን አስበሻ እንዴት ነው እናት የከንሰር ታማሚ ናት ብለን የምንናገር? ትላለች አዛምሩም አረ በጣም ከባድ ነው ይሄማ መሆን የለበትም ትላለች እንግዲህ ሰኔት አይ በቃ አባቱን እንዲመጡ አድርገን እሱ እንዲነግረው እናደርጋለን እየተባባሉ እንግዲህ ሰኔት ብድግት አረግና አንድ ነገር ማንፈጥር ትላለች ምን እንግዲህ በኪራ ሕይወት አንዲት ሴት አለች ብለን ለምን ጽናትና እናንጨረጭራትም? ትላለች እምሩም፣ አረ ምንም ወይምስላትን ባክሽ ሀሴት ልታጋባ ደፋ ቀና ስትል አልነበረም እንዴ? ትላለች እንግዲህ ሰናይትም፣ አረ ባክሽ ይሄ ከመጀመሪያውም እውነት እንዳልሆነ ታውቃለች ባክሽ እየተባባሉ እንግዲህ ፅናትን ለማስቀናት ሌላ ሴት ጋር እንዳደረ አድርገው እዚህ ደጋማ ስልክ ትደውላለች። ሶፋ ላይ ተኝታ በጣም ስለጣብቀው ነበር መታቀረፍ እያለች እንግዲህ ናወኪራም ወይኒያኒኮ ሶፋ ላይ ሶፋ ላይ ተኝታ ኩር ምትብላ ነው የሚሆን፣ እያለ እሷም እያዘነ ነበር። እንግዲህ እምሩ በሌላ ሴት አስመስላ እያወራቻት ነበር፣ ቤቢ እኔ ጋር ተኝቷል ፍቅድ ሲነሳ ይደውልልሻል እያለች እንግዲህ። ቀጥታ ደግሞ ለምሩ ትደውልና ናሁም ካለ ቤት ቀጥታ ትላታለች። በስልክም እኮ ዱላ ቢኖር አስደብድባችሁኛል እያለች እምሩም እያወራች ነው እንግዲህ። ኪራ ምን አለችሽ ምናምን ይላታለኝ፣ በቀጭን ትእዛዝ ቀጥታ ቤት ነው ያለችኝ እየተባባሉ፣ እንግዲህ ኪራም የኔ ቅናተኛዋን እኮ ተንጨርጭራለች እያለ እንግዲህ ሳሎን ላይ ሰብሰብ ብለው ምሩም እናሁኔም ሰናይትም ፅናትም ተሰብስበው፣ ኪራ ኮ ከሌላ ሴት ጋር አደረ ያለች ፅናት ይዘት እንጀረጀር ኪራ ይመጣል ምን ሆነ ነው የታደረ ነው ምናምን ይለዋል። ስልክ ማታነሳ ትለዋለች። አያል መቼ ብሎ ነው አለ ሌላ ስልክ እየተንከረከረች፣ እኔንማ እንደዚያ አድርገህ በጣም ትናደዳለች። በቃ ትቼ እሄዳለሁ ምናምን ስትለው፣ አይኔ ውሸቴኔ ሁሉ የናሆ ማሳብ ነው እንግዲህ ናሆ፣ አረ ይሄ ሰማይ ታሳብ ነው እየተባባሉ፣ አይ እኔማ እውነት መስሎኝ ነበር እያለች እንግዲህ፣ ጽናትም ኪራም ፍቅር እኮ ባንድ እንዲህ የሚተው አይደለም ቃል ቃል ነው እያለት እንግዲህ ጽናትም እቅፍ አድርጋ ይዛ እኔ በጣም ማፈቅርሽ ትለዋለች። እንግዲህ ኪዳም እንዳዘው እኔም በጣም ነው የማፈቅርሽ እያሉ ፍቅራቸውን እየተገላለጡ ነበር። እንግዲህ ኪዳም ከመኝታው ቀድሞ ተነስቶ ቁርስ ለውድ ባለቤቱ ለጽናት ቁርስ ሰርቶ ሳሎን ላይ አስቀምጦ እንግዲህ ጽናትም ብድግ ትልና ስታየው ነብታል ወይ ነው እግዚአብሔር ቁርስ ለኪዳም ሳልሰራለት ብላ ሳሎን ስትመጣ ለእሷ ቁርስ ተሰርቶ ታገኘዋለች። በጣም ደስ አላት። ሶፋ ውስጥ ተደበቀች። እንግዲህ የምትጠጣው ውሃ ይዞ ቀርቦ ይህች ልጅ በሰላማ ነው እስካሁን ያልተነሳች፣ ሊቀስቅሳት ብሎ ሊነሳ ሲል በኋላው ቅፍት አድርግና ወይ እያለች እንዴ፣ በፍቅሪ ልጠልፍህ ነው እያለች እንግዲህ ደስ የሚል ፍቅር እያሳለፉ እንግዲህ ኪራም በጣም ፍቅሩን እየገለጠላት ነው። አንቺን በማግኘት በጣም እድለኛ ነኝ። አንቺ ለኔ በጣም ሙሉ ሴት ነሽ እያለ ከናቴ ቀጥለሽ አንቺ ነሽ እያለ እንግዲህ ፍቅሩን እየገለጠላት ነው። በጣም ደስ ይላለኝ። እሷም እንደምትወደው እየገለጠችለት ነበረ። እንግዲህ በሌላ በኩል ደግሞ እምሩና ናሆሜ እምሩ ጧት ተነስታ ቁርስ ልትሰራ ሽንኩት እየተከተፈች ስትል እንግዲህ ናሆሜ ይመጣልኝ እንግዲህ ጸጉሯን እየዳሰሰ እንዴት ነው የምታምሩ ምናምን ይላታለኝ። እንዴት ነው ከእንቅልፍ ተነስቶ ታምሪያለሽ ምናምን ትለዋለች። እንዴ ወንድ ልጅ እኮ ከእንቅልፍ ተኝቶ ታምሪያለሽ ካለሽ በጣም ሚወድሻ ማለት ነው እያለ እንግዲህ ከመካብ ከዶቄት ነጭ የሆንሽ ቆንጅዬ ሚስቴ እያለ እንግዲህ ፍቅሩን እየገለጠላት ነበረም እንግዲህ ዛሬው የነበረን ቪዲዮ ከዚህ ላይ ያበቃለኝ። ውድ ቤተሰቦቼ መልካም ጊዜ ይሆንላችሁ እያልኩ ከዚህ ላይ ሰናበታችኋለሁ። በቀጣይ ቪዲዮ ውስጥ ተምንገናኝ። ባይ ባይ